የሐይማኖት ፍሬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 25 ቀን እንግዲህ ቅዱሳን ጻድቃን ከሚባሉት መካከል እንደውም ሁል ጊዜ በቤተ ክርስቲያናችን ከሚነበበው ቃለ እግዚአብሔር አንዱ ወቀቦሙ የሚለው ጠብቃቸው። አዎ ኦ አባ ቅዱስ እቀቦሙ አምላክ ሆይ ጠብቃቸው፣ በመውጣታቸው በመግባታቸው፣ በመኖራቸው በዝናብ አበቀለህ፣ በፀሐይ አብስለ መግባቸው። ኦ አባ እቀቦሙ የሚጠብቅ አምላክ እንደሆነ እግዚአብሔር አምላክ ጠባቂ ነው። መላእክት ጠባቂዎች ናቸው። የሰው ልጅ ከእግዚአብሔር ጥበቃ ውጭ ምንም ትልቅ ጠባቂ እንደሌለው ልብ አምላክ ዳዊት ናሁ እይደቅ ሶይ ዘያቅቦ ለእስራኤል እስራኤል ዘስጋን የሚጠብቅ አንድም የጠበቀ አምላክ እስራኤል ዘነፍስን የሚጠብቅ ነው፣ አይተኛም፣ አያንቀላፋም እግዚአብሔር ጠባቂ ነው ሲል እንመለከተዋለን። በዚህ ወቀቦሙ በሚለው ቃል እግዚአብሔር ላይ ማለት ነው። ሌላው ደግሞ ልበ አምላክ ዳዊት መዝሙር 22 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እግዚአብሔር ጠባቂ ነው። አንተ ከኔ ጋር ነህ፣ ክፉን አልፈራም። እይፈርሁ ለእኩይ እስመ አንተ ምስሎ፣ አንተ ከኔ ጋር ነህና፣ ጠባቂ ከኔ ጋር ነህና፣ በሌሊትም በቀንም በጊዜውም ያለ ጊዜውም ክፉን አልፈራም። አንተ ጠባቂ ነህና ስድስት መቶ ሺህ እስራኤላውያንን የኤርትራን ባህር አሻግረህ መና ከሰማይ አወርደህ ጥንጫ ላይ ውሃ ፈልቀህ ስታጠጣቸው፣ አይቻለሁና አንተ ጠባቂ ነህ። ሶስቱ ወጣቶችን በነደደው ሰዓት ውስጥ ስታሻግራቸው፣ አይቻለሁና አንተ ጠባቂ ነህ። ይልቁንም ዳንኤልን ከአናብስታፍ ስታወጣው፣ ስታሻግረው፣ አይቻለሁና አንተ ጠባቂ ነህ ብሎ ልበ አምላክ ዳዊት እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም አንድም የሚያሳጣኝ የለም የሚከሰኝ የለም እግዚአብሔር ከእኔ ጋር ከሆነ ምፈራው የለም እያለ ሲናገር እንሰማለን። እና በዚህ ወቀቦሙ በሚለው ላይ ጠብቃቸው፣ አዎ አንተ ጠባቂ ነህ የሚለውን መጽሐፍን ላይ አባ ቡላ ብሎ ከቅዱሳን መካከል ስማቸውን ጠርቶ ይናገራል። የእግዚአብሔር ቃል ማለት ነው እና ጥቅምት ሃያ አምስት ቀን ቡላ ማለት ፍሬ ሃይማኖት። እዚህ ላይ ነው እንግዲህ መነሻችን የሃይማኖት ፍሬ። በነገራችን ላይ የሃይማኖት ፍሬ ማለምን ማለት ነው የሐይማኖት ፍሬ ማለት ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 18 ላይ ሐዋርያት በአንድ ወቅት እኔ ነኝ ትልቅ፣ እኔ ነኝ ማን ከፊት ይሁን ማን ከኋላ ይሁን እያሉ ሲከራከሩ ሲነታረኩ መድኃኒዓለም ፊታቸው ላይ የተገኝና መሆናችሁ ነው አላቸው። ማን ነው ትልቅ፣ ማን ነው ትንሽ፣ ማን ከፊት ይሁን ማን ከዋላ ከኋላ ይሁን ይልቁንም ደግሞ በእግዚአብሔር መንግስት ከመካከላችን ማን ነው ትልቅ እያልን እየተነጋገርን ነው ብለው ሲመልሱለት ወአቀመ ማእከሎሙ ህፃነ ንኡሰ ትንሽ ህፃን ልጅ አመጣና አጠገባቸው አቁሞ እንደዚህ ህፃን ካልሆናችሁ ወደ እግዚአብሔር መንግስት መግባት ቀርቶ ልታይዋት አትችሉም። ስለዚህ እንደ ህፃናት በቀል ቂም የሌለበት፣ አዎ ልቦና እንዲሰጣችሁ መለመን ነው ብሎ ያቆመው ያ አግናጢዎስ ይባላል። አግናጢዎስ ሌሎቹ በእሳት፣ ሌሎቹ በሰይፍ፣ ሌሎቹ በገደል፣ ሌሎቹ በፈላውሃ ሌሎቹ በጦርና በድንጋይ ሰማዕትነትን ሲቀበሉ፣ አግናጢዎስ ምጥው ለአንበሳ ነው የሚለው። ለአንበሳ አዎ ተሰጥቷል። የጥርሱን ስባሪ የሃይማኖት ፍሬ። ቶማስም እንደዚሁ የጥርሱን ስባሪ ሃይማኖት ፍሬ እነሱ እንደጣን ቢያጨሱትም የእሱ ግን የሃይማኖት ፍሬ ሆኖ መገለጫ ሆኖ ታይቷል ማለት ነው። ስለዚህ የኛ የሃይማኖታችን ፍሬ ጾም፣ ጸሎት፣ ምጽዋት፣ ስግደት፣ ፍቅር፣ ሰላም፣ ይቅርታ፣ መተዛዘን፣ መተሳሰብ አብሮ መኖርና ለሰው ማዘን፣ ማካፈልና ካዘኑት ጋር ማዘን፣ ከተደሰቱት ጋር መደሰት ባለው ነገር ሁሉ እግዚአብሔርን ማመስገን ይሄ የሃይማኖት ፍሬ ነው። እና ቡላ ማለት ፍሬ ሃይማኖት ማለት ነው ይልና አባት አብርሃም፣ እናት ደግሞ ሐሪክ፣ ልጅ አጣው ለብዙ ዘመን ይኖሩ ነበረ ይላል። የድሮ አባቶቻችን ልጅ አጣው በጾም በጸሎት እግዚአብሔርን ሲለምኑት በህልማቸው ያዩ ነበር። ለምሳሌ ሀናና እያቄምን ስንመለከት እያቄም ለሃና ስጦታ ሃናም ደግሞ ለእያቄም እያቄን በሕልም አይተው በኋላ ግን መሬታችንን አገኝተዋል ማለት ነው። ወደነ አብርሃም ወደነ ይስሐቅ ወደነ ያዕቆብ ስንወርድ ይህ ታሪክ የተደገመ ታሪክ ነው ማለት ነው እና ከብዙ ጊዜ በኋላ አንድ መልአክ መጣና የበሰለ ፍሬ ለአብርሃም ሰጠው ይለናል። እንደገና ደግሞ ለእሷም ለሃሪክም ደግሞ እንትን መዓዛው በጣም የሚመስጥ አበባ አመጣና ሰጣት ይልና፣ ወዲያውኑ አቡነ አቢብ አባ ቡላ ማለት ነው ተጸነሱ፣ ተወለዱ ይልና፣ በተወለዱም ጊዜ ከደጃቸው ታላቅ ዛፍ በቅሎ በቅጠሎቹም ላይ ቡላ ገብሩ ለእግዚአብሔር የሚል ጽሑፍ በሮማይስጥ ቋንቋ ተጽፎ ተገኝቷል ይላል። ቅዱስ ጊዮርጊስን መጀመሪያ ገረፈው፣ አስገረፈው ዱዲያኖስ ግርፋት ይቀርማል። ከዛ ቀጥሎ ደግሞ በዱላ አስደበደበው። ከዚ ቀጠለና ደግሞ በመጋዛ አሰነጠቀው። ከዛ ቀጠለና ደግሞ በሰይፍ አስቆረጠው። ከዚያ ቀጠለና ደግሞ በመጥረቢያ አስከተከተው። ከዚያ ቀጠለና ደግሞ በምጣድ አስቆላው። ከዚያ ቀጠለና ደግሞ በሙቀጫ አስወቀጠው። ከዚያ ቀለና ደግሞ በኤድራስ ተራራ አዘራው። በዚህን ጊዜ ነው ቅዱስ ጊዮርጊስ ሰማይቱ ለክርስቶስ ይህ በኛ ላይ በቅጠሎች ላይ የተዘራው ጊዮርጊስ የክርስቶስ ምስክር ነው ብለው ቅጠሎቹ መሰከሩ። ምን ይደንቃል! በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ የነገራቸው ነገር አለ። አዎ በለስ እንደሚደርቅና አዎ በለሱ የሰው ልጅ እንደሆነ ሲነግራቸው እነሱ ደግሞ አዎ ታምር ብታደርጉ አሁን በለሷ ተረገመች፣ በለሷ ደረቀች። ይሄ የእኔ አገልግሎት ሶስት ዓመት ከሶስት ወር ከአስር ቀን ነው። የእናንተ ግን ረዥም ጊዜ ስለሆነ ዛፉን እንዲነቀል፣ ዛፉን እንዲተከል፣ ይህን ተራራ እዚያ መዶ ሂደ ተተከል፣ ያን እንጨት ከዚህ ምና ብቱ ይሆንላቸዋል። ለዚህም አባ ገሪማ የሚባል ጻድቅ እጸዋቱ ድንጋዮቹ ሲከተሉት ገሪማ ገረምከን እያሉ ገሪማ አስገረምከን ብለው እየተነቀሉ ተከትለውታል። እና ቅዱሳን የዚህ አይነት ታሪክ ባለቤት ናቸው ማለት ነው። ምንድን ነው ቅዱስ ጊዮርጊስ በዚያ በተራራው ሲረጭ ቀጠሎቹ ቅዱስ ጊዮርጊስ ሰማይቱ ለክርስቶስ እያሉ መስክረዋል ማለት ነው። በሌላ መልኩ ለምሳሌ አሁን የአሮን በትር ሳይተኩላት ተተክላ ውሃ ሳያጠጧት ለምልማ አብባ፣ እንግዲህ በአሮን በትር ላይ ታሪክ ተአምር ታይቷል ማለት ነው። በሌላ መልኩ በዮሴፍ ዱላ ላይ በዱላው ላይ ኦ ዮሴፍ ትፍራ ነሲወታ ለማርያም ፍርትከ ማርያምን ለመውሰድ አትፍራ የሚል ጽሁፍ በደረቁ ዱላ ላይ ተጽፎ አገኝተናል። ስለዚህ እበር ላይ ዛፍ በቅሎ በቀጠሎቹም ላይ ቡላ ገብሩ ለእግዚአብሔር የሚል ጽሁፍ በሮማይስ ቋንቋ ተጽፎ ተገኝቷል። ምንድን ነው አገልጋዩ ማለት ነው ቡላ ገብሩ ለእግዚአብሔር። ምን ያስደንቃል? ቡላ የእግዚአብሔር አገልጋይ ነው፣ አቡነ አቢብ የእግዚአብሔር አገልጋይ ነው የሚለው ያስደንቀው የሚያስደንቀው ግን በቅዱሳኑ ላይ የእግዚአብሔር ክብር በዱላቸው በመቁጠሪያቸው፣ በመቋሚያቸው የሚታየው ተአምር ያ ግን አስደናቂና ሊያስደንቅ የሚገባው ስኖ ማለት ነው። እና ምንድን ነው የሚለው ይህን እያደነቁ አመት ያህል ሳያስጠምቋቸው ቢቆዩ እመቤታችን ለዲቃ ጳሳቱ ተገልጻ ከደጃቸው ይህን ምልክት ታገኛለህ ህፃኑን፣ ተቀብለህ አጥምቀው ስሙንም ቡላ በለው አለችው ይላል። ይህ በሀያ ሰባት ሁልጊዜ ምንድነው አርባ አርባ ግርፋት እየተገረፈ የኮሶ መድኃኒት እየጠጣ ያለውን ለድሃ እያካፈለ የመድኃኒዓለም ስቅለት ሲያዘክር የኖረ ጥቅምት ሀያ ሰባት ቀን መታሰቢያነት የሆነለት እመቤታችን መባጽ ይሆን ይባል ነበር። በኋላ ግን በትረ ማርያም፣ በትር ማለት ምርኩዝ ማለት ድጋፍ ማለት ነው። አ ይሄ የተባለ ጻድቅ እንደዚሁ በትሩ በቅሎ ለምልሞ አፍርቶ ሶስት ነገሮች ቡናና ትርንጎ ሎሚ ተገይቷል ከበትሩ ላይ እንደ አሮን ማለት ነው ይህን ነው እንግዲህ ምንድን ነው ህፃኑን ተቀብለህ አጥምቀው ስሙንም ቡላ በለው አለችው ተቀብሎ አጥምቋል ሲጠመቁም አህዱ ቅዱስ አህዱ ወልድ ቅዱስ አህዱት መንፈስ ቅዱስ ብለው አመስግነዋል ይሄ ደግሞ ገብረ መንፈስ ቅዱስም እና አቡነ ተክለ ሃይማኖትን ያፍ መፍጫ ቋንቋቸው እግዚአብሔርን ማመስገን እና ከእግዚአብሔር ጋር በእንዲህ አይነት በአገልግሎት በምስጋና መገናኘት ስለነበረ ይህ ነገር ተደርጓል ማለት ነው። እኛም ቀጥሎ ያለውን ስንመለከት አባት እናታቸው ገና በልጅነታቸው ሞተውባቸዋል ይላል። ወዲያውኑ ጥምቀትን ከተጠመቁ በኋላ ጳጳሱ ስርዓቱን ካጠናቀቀ በኋላ እናት አባታቸው በልጅነታቸው ሞቱባቸው የሚለው ታሪክ ይቀጥላል። በአስር ዓመታቸው ሃይማኖታችሁን ካዱ፣ ለጣዖት ስገዱ የሚል ንጉስ ተነሳ ይላል። ሄደው ዘለፉት፣ አው ነቀፉት። ህፃንን ነው ራራለት ሳይል በችንካር አስቸንክሮ ገደላቸው ይላል። ቅዱስ ሚካኤል በዘንጉ ነክቶ አስነሳቸው። ከሌላው አላዊ ሄደው መሰከሩ። ህዳር 18 ቀን በሰይፍ አስመትቷቸዋል። ቅዱስ ሚካኤል አንስቶ ከበረሃ ወስዶ ልብሰ ምንኩስና አልብሷቸው ቆብ ደፍቶላቸው ሂዷል ይለናል። እንግዲህ ይህንን ቅዱስ ጊዮርጊስ የማየት ነው። ቅዱስ ጊዮርጊስ በዚህ ከበበጌራ ወርቅ ላይ ምንቆ ባህሪ ከበበጌራ ወርቅ ጽሩይ ምንቆ ባህሪ ዘያት ዘተ ጽፈበች የተመርተ ስሞ ተስካረሙቱ አክሊለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ሶስት ጊዜ ሞቶ ሶስት ጊዜ ተነስቷል። አራተኛው ትንሳኤ ዘጉባኤ ይጠብቃል። ለዚህ ምስክሩ ማር ያ ማራት ፊደል፣ አንቺ የሞቱም የትንሣኤውም የታምራቱም ምስክር ነሽ፣ ማ ድንግል ማርያም ለእኛ የሚያደርግ ነዚህ አባ ቡላ በእድሜው ትንሽ ቢሆንም ቅሉ መንፈስ ቅዱስ ከኃጢአት ውጹ ለተጋድሎ ጽኑ አድርጓቸዋልና ከእድሜ ባለ ጸጋዎች በላይ በጾም ጸሎት ተወስነው በትምህርትና በትምህርቱ ዋሪ እንዲሆኑ አድርጓቸዋል። ስጋቸውን ለደካማ ሰውነታቸውን ስጋቸውን ለማርከም ሰውነታቸው ቸውን ሲገርፉ ፊታቸውን ሲነጩ ይኖሩ ነበር ይላል። የሚገርም ነገር ነው። ለማርከብ አሁን እኛ ስጋችን እንዲወፍር እንዲያምርበት ብዙ እንጥራለን። ቅዱሳን ደግሞ ስጋቸውን እንዳያምር እንዲሁም እንዲጎዳ ነው የሚፈልጉት ይላል። የጌታን ነማሙን ሞቱን እያሰቡ ከዛፍ ላይ ራሳቸውን ይወረውሩ ነበር። አንድ ጊዜ የጸንቶባቸው በወደቁበት ሞቱ። ጌታ አራቱም ባህርያተ ስጋ ሦስቱን ባህርያተ ነፍስ አስማምቶ አስነስቶ እንየስ እይኩን ስብ ከቡላ አላ ይኩን አቢብ እስመ አበ ብዙሃን ትከውን ከእንግዲህ የብዙሃኖች አባት ትሆናለህና ስምህ አቢብ ይሁን ብሏቸው። አቢብ ማለት የብዙሃን አባት ማለት ነው ይላል ታሪካቸው ማለት ነው። ይቀጥልና ከዚህ በኋላ የጌታን ሕማሙን ሞቱን እያሰቡ አርባ ዘመን እህል ውሃ ሳይቀምሱ አስራ ሁለት ዓመት ከመንፈቅ በራሳቸው ቆመው ሲያለቅሱ ሲያገለግሉ ኑረዋል ይላል። አስራ ሁለት ዓመት! እኛ ስድስት ሰባት ሰዓት ቁመን ስላገለገል እግራችን አሞን ብዙ ነገር እናደርጋለን። ቅዱሳን ግን እንደዚህ ናቸው። አስራ ሁለት ዓመት ነው የሚለው። አስራ ሁለት ዓመት ከመንፈቅ በራሳቸው ቆመው ሲያዝኑ፣ ሲያለቅሱ ኑረዋል። በመጨረሻም ከዛፍ ወርቀው በጦር ተወግተው ሞቱ። እመቤታችን መላእክትን አስከትላ መጣ። ሰላም ለከ ኦ ፍቁርዬ አቢ አለቻቸው። በድናቸው ተነስቶ ሰላም ለኪ ኦ ንግስተ ሰማያት ወምድር ብሎ እጅ ነስቷል። ጌታም ከሞት አስነስቶ በተስፋህ ያመነውን በቃል ኪዳንህ የተማጸረው ሁሉ እስከ አስር ትውልድ ለሌሎቹ እንደሰጠው ሁሉ ምር የላለ ብሎ ነፍሳቸውን ከስጋቸው ለይቶ በስብሃተ መላእክት በቃለ ቀርን እንዲያደርጉ አቅረንት አሳርጎታል ነፍሳቸውን ይላል ፍሬ ሃይማኖት እዚህ ላይ የሃይማኖት ፍሬ አስራ ሁለት ዓመት ከመንፈቅ ተዘቅዝቆ መጸለይ እንደገና ደግሞ ከዛፍ ላይ ሆኖ ወደ መሬት መውደቅ ሰማይትነትን ለማግኘት እንደገና ደግሞ ጦር ተክሎ ከዛፍ ላይ ሆኖ በጦሩ ላይ መውደቅ ሰማይትነትን ለማግኘት መጨረሻ ላይ ግን አልቀረም በዚሁ በረከት አግኝተዋል እና የጻድቁ በረከት በሕይወታችን እንዳይለየን የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። ምንድን ነው ያለው? የሃይማኖት ፍሬ እኛ ምንድናፈራ? እግዚአብሔር ይርዳል።